ፓርቷን የመጀመሪያው ዙር ቻሌንጅ ተጀምሯል። ሰላም ፋሚሊ እንዴት ናችሁ? የተወደዳችሁ የተከበራችሁ የዩቱብ ፋሚሊዎች፣ እንደዚሁም በቲክቶክ ቃል የገባሁላችሁ ቻሌንጁን ጀምራለሁ ብዬ ቃል የገባሁላችሁ ፋሚሊዎቼ ፋሚሊዎች እንዴት ናችሁልኝ? እንግዲህ ቻሌንጁ የምታውቁትም ታውቁታላችሁ፣ የማታውቁትም ዘርዘር አድርጌ ላስረዳችሁ። ቻሌንጁ ዩቱብ ላይ ሰብስክራይብ ማደራረግ፣ በዩቱብም እንደዚሁም በፌስቡክ ገጽ አጋርቼ ነበረ። ሰብስክራይብ አደራረጋችኋለሁ ብዬ ቃሌን በማክበር ፓርት ዋን በመጀመሪያው ዙር ሰብስክራይብ ማደራረገኝ ጀምር ያለሁኝ እንደዚሁም እያለ ይቀጥላል። ፓርት ቱ፣ ፓርት ስሪ፣ ፓርት ፎር እያለ ይቀጥላል። ከእናንተ የሚጠበቀው መሳተፍ ብቻ ነው። በተለይ የመዳም ቅመሞች አሁን ጊዜ ኖሯችሁ ሰዓቱ ሞልቶ ሞኒስታይዝ ባትሆኑ አገር ስትገቡ ይጠቅማችኋል። ሰብስክራይቡ ሁለት ሺህ ሶስት ሺህ ሰብስክራይብ ብታገኙ ሀገር ስትገቡ ትሰሩበታላችሁ። ብዙ ተሰጥ ያላችሁ ልጆች ያላችሁ ግን አሁን ጊዜ ላይኖራችሁ ታይም ላይ ይኖራችሁ? ከአሰሪዎቻችሁ ጋር ላይመቻችላችሁ ይችላል። ሰብስክራይቡ ይጠቅማችኋል። እንደዚሁም ሰብስክራይቡን እንዴት ነው የምናገኘው ላላችሁ ደግሞ በጣም ቀላል ነው። ለምሳሌ ቲክቶክ ላይ እነ አሚን እነ ፓፓ ምናምን ታቋችኋላችሁ፣ ፎሎ ያደራርጋሉ። እኔ ደግሞ በዩቱብ ቻሌንጅ ጀምሬ ሰብስክራይብ ማደራረግ ነው። የመጀመሪያው ቻሌንጅ ምንድን ነው? የኔን ሰብስክራይብ ማድረግ ነው፣ የደውል ምልክቷን መጫን ነው። ከዛም በመቀጠል ላይክ ማደረግ ነው። ይህንን ቪዲዮ አምስት ጊዜ ኮፒ ሊንክ አምስት ጊዜ ሼር ማድረግ ነው ኮሜንት ላይ ትገቡና የምትፈልጉትን የሰብስክራይብ መጠን አንድ ሺ ወይም ሁለት ሺ ብላችሁ መጻፍ ነው። ከዛ እንደናንተ የጻፉትን አስር ሰው ትቆርጥሩና ሰብስክራይብ ታደርጋላችሁ። ይሄ ማለት እርስ በርሳችን ሰብስክራይብ ማደራረግ ማለት ነው። እኔም እመልስላችኋለሁ፣ የእያንዳንዳችሁን እመልሳለሁ። ኮሜንት ሴክሽን ላይ የጻፋችሁትን የሁላችሁንም ሰብስክራይባችሁን የማንንም ሳላስቀር እመልስላችኋለሁ። ተደጋን ተጋግዘን አብረን በጋራ እንደግ። ለምሳሌ አሁን ቲክቶክ ጥቅም የለውም ፎሎ መጣ አልመጣም እኔ ሁለት አካውንት አለኝ። አንድ አስራ ምናምን ሺህ ያለው ሁለተኛ 128 ሺህ ፎሎ በላይ ያለው ቲክቶክ ላይ ድካም ብቻ ነው። ግን ዩቱብ እንደምታውቁት አሁን ብዙዎቹ የተለወጡት በዩቱብ ነው። እኛ ደግሞ ትንሽ ሰብስክራይብ አንድ ሺህ እስከሚገባ ያደክመናል። ከዛም በኋላ እንኳን ቁልቁለት ነው። እኔ ለራሱ ያደከመኝ አንድ ሺህ እስከምገባ ነበረ። አሁን ፈጣሪ ይመስገን ከ6800 በላይ ወር ባልሞላ ውስጥ አልፍ ያለሁን፣ ያው እንደሚታወቀው አልቅሼ ምንም ብዬም ቢሆን 7000 ልገባ ነው ትንሽ ነው የቀረኝ። ሁላችሁም ሰብስክራይብ አድርጉ። ቻሌንጁን በስነ ስርዓት ተከተሉት። ሰብስክራይብ ታደርጋላችሁ፣ ላይክ ታደርጋላችሁ፣ የደውል ምልክቷን ትጫኑና ኮሜንት ሴክሽን ላይ ገብታችሁ የምትፈልጉትን የሰብስክራይብ መጠን ትጽፉና እንደናንተ የጻፉትን አስር ሰዎች ታደርጋላችሁ። ይህን ቪዲዮ ለአምስት ሰው ሼር አምስት ጊዜ ኮፕሊንግ ታደርጉታላችሁ እና እርስ በርሳችን ተጋግዘን ተደጋግፈን አብረን እንደግ። ጀስት አሁን ሳውዲ አረቢያ ላይ ከሆናችሁ ላይመቻችሁ ይችላል፣ ከስራ ጋር ላይሄድላችሁ ይችላል ግን አገር ስትገቡ ይጠቅማችኋል። ሰብስክራይብ ካለ ሰዓቱ አገር ገብታችሁ አሁን የተወሰነ ቪዲዮ ብትሰሩ በትንሽ ሰዓት ይሞላል በትንሽ ቀን ማለት ነው። እና ሰብስክራይብ ይጠቅማችኋል። ሁላችሁም ቻሌንጁን ተቀላቀሉ። የመጀመሪያው ዙር ነው ይሄ፣ እንደዚሁ እያለ ይቀጥላል። በየቀኑ ቪዲዮ ፖስት አደርጋለሁኝ። እዛ የሚጠበቅባችሁ እየመጣችሁ እናንተ ከቻሌንጁ ተቀላቃይ እና ተካፋይ መሆን ብቻ ነው። በአጭር ጊዜ ውስጥ ሁላችሁም አብረን እንደምንለወጥ ተስፋ ላይ ብቻዬን አይደለም መለወጥ እንፈልገው ሁላችሁንም ይዣችሁ ነው መለወጥ እንፈልገው በዩቱብ አብረን እንደምናድግ ተስፋ አለን። ከእናንተ የሚጠበቀው ይህንን ቻሌንጅን በስነ ስርዓት መከተል ብቻ ነው። ለምሳሌ ቲክቶክ ላይ ፎሎ እንደሚያደራርጉት እኛም ደግሞ ዩቱብ ላይ ሰብስክራይብ በማድረግ የሚከፍለው ነች። ከእኛ ምን ይጎልብናል? ሰብስክራይብ ኮሜንት ላይ ገብተን የምንፈልገውን የሰብስክራይብ መጻን መጻፍ ብቻ ነው ማንኛውም እንደምታውቁት፣ አሁን ብዙዎቹ ዩቱብ ነው ህይወታቸውን የቀየረው የኦንላይን ስራ ነው። እኛ ደግሞ የሰው ሀገር ላይ ያለ ነው። ሰብስክራይቡ ካለ አገር ስንገባ የተወሰኑ ስራዎች እንሰራበታለን፣ አንዳንድ ነገሮችን እናስተላልፍበታለን። ጀስት ሰዓቱ ደግሞ ጊዜ ካላችሁ ላይቭ ገብታችሁ መሙላት ትችላላችሁ። ላይፍ ላይ ገብታችሁ አሁን ሁለት ሰዓት ተቀምጣችሁ ብትወጡ ያ እናንተ የሚመለከተው ሰው ሁሉ ሰዓት ይስፍላችኋል። ለምሳሌ ከእናንተ ጋር ሀያ ሰው ቢቀመጥ፣ ሀያው ሰው አንዳንድ ሰዓት ቢቀመጥላችሁ የሀያ ሰው ሰዓት ሀያ ሰዓት ይስፍላችኋል። የእናንተ ሁለት ሰዓት አለ ሀያ ሁለት ሰዓት እንደዛም እያደረጋችሁ ሰዓቱን ሞልታችሁ ሞኒ መሆን ትችላላችሁ ጀስት ደግሞ ተሰጦ ኖሯችሁ ሰብስክራይቡ መነሻ ያቃታችሁ ቻሌንጅን ተቀላቀሉት በጣም አሪፍ ቻሌንጅ ነው ከጎን የሆናችሁ ካበረታታችሁኝ እኔ ደግሞ ከጎናችሁ ሆኜ እናንተን ለማበረታታት ወደ ኋላ ላይ አይደለም አብዛኞቻችሁ ቲክቶክ ላይ ሰብስክራይብ አደራርገን ዩቱብ ላይ ስራ ቲክቶክ ምናምን እያላችሁ ብዙዎቻችሁ መክራችሁኛል እኔም ቃሌን በማክበር ከዚህ በኋላ ወደ ዩቱብ እንጂ ወደ ቲክቶክ አልሄድም ቆርጬ ወስኛለሁኝ ከጎን የሆናችሁ አብሽር አለን በሉኝ። እኔ ደግሞ ለእናንተ አብሽር አለኋችሁ። ሰብስክራይብ ታደርጋላችሁ፣ የደውል ምልክቷን ትጫናላችሁ፣ ላይክ ታደርጋላችሁ፣ አምስት ጊዜ ኮፒ ሊንክ፣ አምስት ጊዜ ሼር አደርጋችሁ፣ ኮሜንት ሴክሽን ላይ ገብታችሁ የምትፈልጉትን የሰብስክራይብ መጠን አንድ ሺህም ሆነ ሁለት ሺህ ብላችሁ ትጽፋላችሁ። እንደናንተ የጻፉት ሰው ወይ ግን በፍጹም ማለፍ የለባችሁም። ምክንያቱም ቻሌንጁን በስነ ስርዓት ካልተከተላችሁት ለእናንተ አይሰራላችሁም። ሰብስክራይብ ያደርጓችሁም አይደርሷችሁም። በትክክል ቻሌንጁን መከተል አለባችሁ። ከዛ ደግሞ እነሱንም ሰብስክራይብ አድርጓቸው። ምክንያቱም እናንተ ስትደረጉ ነው ሌላው የሚያደርጋችሁ። ሰብስክራይብ አድርጋችሁ ኮሜንት ላይ ጽፋችሁ ስትሄዱ ሌላ የሚገባው ሰው አዲስ እንደዚህ የሚገባው ሰው ሰብስክራይብ ያደርጋቸዋል። ጀስት ደግሞ ሰብስክራይብ ያደረጋችሁትን ቪዲዮ ላይክ ላይክ ላይክ አድርጉት። ቅድሚያ ነው መጀመሪያ ላይ ኮሜንት ሊጽፉ ሲገቡ ቅድሚያ ነው የሚገባው ሰው ኮሜንት ላይ ትጽፉናል። ላይክ አድርጉት መጀመሪያ ላይ እንዲገኝ ማለት ነው። ሁላችሁም በዚህ ቻሌንጅ ተሳተፉ፣ አብረን እንለወጥበታለን። እኔ ደግሞ ከጎናችሁ ሆኜ ይህንን መልእክት ለማስተላለፍና ሰብስክራይብ ለማደራረግ ከጎናችሁ ነኝ። እንደዚሁም ጊዜ በሚኖረ ሰዓት ላይፍ ላይ እየገባው አደማምራችኋለሁ። ግን አሁን ደግሞ በቪዲዮ ብዙ ሰው ጋር ስለሚደርስ ኮፒ ሊንክ ካደረጋችሁት፣ እንደዚሁም ቻሌንጅን በስነ ስርዓት ከተጠቀማችሁት ብዙ ሰው ጋር ይደርሳል፣ በአጭር ጊዜ ትለወጡበታላችሁ። ጀስት በዚህ ቪዲዮ ለራሱ አንድ ሺህ ልትገቡ ትችላላችሁ። ሁለት ሺህ ልትገቡ ትችላላችሁ። እና እንደ ተከታያችሁና እንደናንተ ስቴፑን በስነ ስርዓት አጠቃቀም ነው። በስነ ስርዓት ስቴፑን ተጠቀሙት፣ ትለወጡበታላችሁ። በጥቅሉ ሰዓቱ ላይሞላላችሁ ሰዓት ላትሰሩ ትችላላችሁ። ጀስት ግን ሰብስክራይቡ ካላችሁ አገር ስትገቡ የተለያየ ስራ ትሰሩበታላችሁ። ብዙዎቻቸው ስንት አይነት ተሰጦ ያለው አለ መሰላችሁ? ተሰጦውን ያልተጠቀመበት ከነዛ መሀል ደግሞ አንዱ ልትሆኑ ስለምትችሉ ተሰጧችሁን ተጠቀሙበት። ሰብስክራይብ ሁለት ሺህም ሶስት ሺህም ይጠቅማችኋል። አገር ገብታችሁ ትሰሩበታላችሁ። ስንት የመዳም ስራ በቃይ መረረኛ ያለ ሰው አለ። ከነዚ ውስጥ ከሆናችሁ በደንብ አርጋችሁ ቻሌንጅን ተጠቀሙበት። እኔ ደግሞ የእያንዳንዳችሁን ሰብስክራይብ የየሁላችሁንም እመልስላችኋለሁኝ። እና ፋሚሊ አብረን እንደግ ተደጋግፋን ከጎን የሆናችሁ እናንተ ደግሞ ቻሌንጁን በመቀላቀል ካገዛችሁኝ፣ እኔ ደግሞ ደከመኝ ሰለቼ ሳልን፣ ፓርት ዋን ፓርት ቱ ፓርት ስሪ ፓርት ፎር እያል ቻሌንጁ በደንብ አድርጌ ይሰራለሁ። ፋሚሊዎች ካለባ አመሰግናለሁ። ቻሌንጁን በስነ ስርዓት ተጠቀሙት። ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ እንደዚሁም ለአምስት ሰው ሼር አምስት ጊዜ ኮፒ ሊንክ ኮሜንት ሴክሽን ላይ ገብታችሁ አንድ ሺህ ሰብስክራይብ ብላችሁ አንድ ሺህ ብለው የጻፉትን እንደናንተ አስር ሰዎች ሰብስክራይብ አድርጓቸው። እናንተ የምትደረጉት አድርጋችሁ አስቡት። ያም እየመጣ ሰብስክራይብ ያደርጋችኋል። ያም እየመጣ ሰብስክራይብ ያደርጋችኋል። በአጭር ጊዜ አንድ ሺህም ሆነ ሁለት ሺህ ሰብስክራይብ ተያይዘን እንገባበታለን። ፋሚሊ ከልባ፣ አመሰግናለሁ ቻሌንጅን በደንብ ተቀላቀሉበት። በአጭር ጊዜ እንለወጥበታለን። ያው እንግዲህ ሁሉም እንደምታውቁት ብዙዎቻቸው ዩቱብ እፎ እያሰኛቸው ነው። ከስራ በተለይ አሁን ከሰው ሀገር፣ እየገቡ ወደ ሀገራቸው እየሰሩ ነው። እናንተም እየገባችሁ ትሰሩበታላችሁ አላችሁ። ዩቱባችሁን አሳድጉ፣ ሰብስክራይባችሁ ሂደ ሁለት ሺህ ሶስት ሺህ ሰብስክራይብ ካላችሁ ቀልድ አይደለም። ቻሌንጅን በስነ ስርዓት ተከተሉት። ይህንን ሰብስክራይብ አታጡትም። ከልብ አመሰግናለሁ እወዳችኋለሁኝ። ፓርትቱ ደግሞ ነገ ለቃለሁኝ። እንደዚሁ በየቀን በምለቃቸው ቻሌንጁ ላይ ተሳተፉ፣ ቻሌንጁ ላይ ተቀላቀሉ። ሺ ፋሚሊዎች እኔ ደከመኝ ሰለቼ ሳልል ከጎናችሁ ሆኜ ሰብስክራይብ አደራርጋችኋለሁ። ከእናንተ የሚጠበቀው ደግሞ በስነ ስርዓት ቻሌንጁ መከተልና መከተል ብቻ ነው። እናንተም ያው ደከመኝ ሰለቼ ሳትሉ ነው ቻሌንጅ ነው የምትቀላቀሉት ማለት ነው። በአጭር ጊዜ ሁላችንም አብረ እንለወጣለን። በተለይ የመዳም ቅመሞች እንደዚሁ መረኞች ብትጠቀሙበት አሪፍ ነው። አገር ገብታችሁ አንዳንድ ነገር ትሰሩበት አላችሁ። ብዙዎቻችሁ ተሰጥኦ ያላችሁ ሰዎች አላችሁ፣ ግን አሁን እዚህ ከስራ ጋር ላይመቻችሁ ይችላል። ስራ ሊበዛባችሁ ይችላል። ቪዲዮ ለመስራት እንደዚሁም ላይፍ ገብቶ ለማውራት ጊዜ ላይኖራችሁ ይችላል። ያላችሁም ካላችሁ በጣም አሪፍ ነው። ጊዜና ደግሞ ሰዓት የሌላችሁ ሰዎች ጀስት ቻሌንጅን ተቀላቅላችሁ ሰብስክራይባችሁ ይደግ። ሰብስክራይባችሁ ቻሌንጁን በምትቀላቀሉ ሰዓት እያደገ ነው የሚሄደው። ማንኛውም ሰው እየመጣ ኮሜንት ላይ ሰብስክራይብ እያደረጋችሁ ነው የሚሄደው ለእናንተ በጣም አሪፍ ነው፣ ለእኔም በዛው ማበረታታት ነው፣ እኔንም ማሳደግ ነው። አብረን ተያይዘን እንደግ የሆነ ቻሌንጅ ነው። ዩቱብም ፌስቡኩ ላይ ቃል ገብቼላችሁ ነበረ። ቻሌንጁ ከዛሬ ጀምሮ በቋሚነት ተጀምሯል። ሁላችሁም ተቀላቀሉኝ ፋሚሊ። ከልብ አመሰግናለሁ፣ ወዳችኋለሁ።